በጋዛ በደረሰው አዲስ የእስራኤል አገር ላይ ጥቃት ከሰላሳ በላይ ሰዎች መገደላቸውን የጋዛ የጤና ባለሥልጣናት አስታውቀዋል። እነዚህ አዳዲስ ጥቃቶች የተፈጸሙት የተኩስ አቁም ስምምነቱ ጥቅምት አስር ከተጀመረ ወዲህ በጋዛ ሰርጥ እጅግ ደም አፋሳሽ ከሆኑት ቀናት መካከል አንዱ ትናንት ተፈጽሟል። ጥቃቱ የደረሰው እስራኤል በሊባኖስ ለዓመት ያህል የዘለቀ የተኩስ አቁም ስምምነት ቢኖርም ሕዝቦላህን ላህኒ ላማ ያደረጉ ተከታታይ ጥቃቶችን መሰንዘሯን ተከትሎ መሆኑን ዱችቪል ይዘግቧል። በእስራኤልና በሐማስ መካከል ቁልፍ አደራዳሪ የሆነች ኳታር የቅርብ ጊዜውን የአየር ጥቃት የተኩስ አቁም ስምምነቱን ለማፍረስ የሚያሰጋ አደገኛ የሆነ ግጭትን የማባባስ እርምጃ ነው ስትል በጽኑ አውግዛለች። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል ለኤፍፒ እንደገለጹት ሐሙስ እለት በደቡባዊ የጋዛ ክፍል በካኑኒስት ምስራቅ አቅጣጫ በተፈጸመ የአየርና የከባድ መሳሪያ ድብደባ አምስት ሰዎች ሲገደሉ በርካቶች ደግሞ ቆስሏል። በካኑኒስ የሚገኘው የናስር ሆስፒታል በበኩሉ ከተገደሉት መካከል ሶስቱ የአንድ ዓመት ህፃንን ጨምሮ የአንድ ቤተሰብ አባላት መሆናቸውን አረጋግጧል። የተኩስ አቁም ስምነቱ አደራዳሪ የሆነች ኳታር እንደገና አገረሸው ጥቃት በእስራኤልና በሃማስ መካከል ለሳምንታት የቆየውን በቀላሉ እየጣሰ የቀጠለውን የተኩስ አቁም ስምነት አደጋ ላይ እንደሚጥለው ማስጠንቀቂያ በሰጠችበት ወቅት ጥቃቱ መፈጸሙን የጋዛ የጤና ባለሥልጣናት አስታውቀዋል። በካኖኒስ በስተ ምስራቅ ባኒ ሶኃይላ በተባለ ቦታ በአቅራቢያው በምትገኘው ኦባሳን ከተማ በተፈጸመ ሌላ ጥቃት ደግሞ ሌሎች ሁለት ሰዎች ተገድለዋል። ሮይተርስ እንደዘገበው ከሆነ ደግሞ የእስራኤል ጥቃቶች 18 ሰዎችን መቅሱሏል። አሶሼትድ ፕሬስ የሆስፒታል ባለስልጣናትን ጠቅሶ እንደዘገበው ጥቃቶቹ ባለፉት 12 ሰዓታት ውስጥ አጠቃላይ የሟቾችን ቁጥር ወደ 30 አደርሰውታል። የእስራኤል ጥቃቱ ተፈጸሙት እስራኤል ረቡዕ እለት በካን ዩኒስ ወታደሮቿ ላይ ተኩስ እንደተከፈተባቸው ከገለጸች በኋላ ሲሆን የተገደለ ወታደር ግን የለም ነው የተባለው። ሀማስም በእስራኤል ወታደሮች ላይ ተኩስ መክፈቱን በማስተባበል ፍልስጤማዊ ታጣቂ ቡድን የእስራኤልን ጥቃቶች አስደንጋጭ ጭፍጨፋና አደገኛ የግጭት መባባስ ነው ሲል የጠራው ሲሆን በዓለም አቀፍ ደረጃ ያሉ ሸምጋዮችና የተኩስ አቁም ስምምነቱ አደራዳሪዎች ጣልቃ እንዲገቡ አሳስቧል። እስራኤልና ሀማስ በጋዛ የተኩስ አቁም ስምምነት ካደረጉ ስድስት ሳምንታት ሆኖታል። እስራኤል አሁን ከግማሽ በላይ የሚሆኑ ግዛት ተቆጣጠሪ ሲሆን በዚያም መልሶ ግንባታ በመጀመሯ ጋዛ ለሚቀጥሉት ዓመታት ተከፍላ ልትቆይ ትችላለች የሚል ስጋትን ፈጥሯል። ይህ በእንዲህ እንዳለ የአውሮፓ ሕብረት ከጦርነቱ በኋላ ስለሚኖረው የጋዛ ሁኔታ የሚመክር ውይይት አካሂዷል። በእስራኤልና በማስ መካከል ያለው የተኩስ አቁም ስምምነት እንደተጠበቀ ሆኖ ከሁለት ዓመታት ጦርነት በኋላ አሁን ትኩረቱ ወደ ጋዛ መልሶ ግንባታ ገዘሮ ስለመሆኑ የዘገቡ ሮይተርስ የጋዛ ሰርጥን የድህረ ጦርነት መልሶ ግንባታና አስተዳደር ለመጓየት

ፈረንሳይና ሳውዲ አረቢያ የፍልስጤም ለጋሾች ቡድን ስብሰባን እየመሩ ሲሆን ሆኖም በስብሰባው ላይ ለጋዛ መልሶ ግንባታ ምንም አይነት የገንዘብ ቃል ኪዳን አይጠየቅም ተብሏል። ለመልሶ ማቋቋሚያ የሚሆነው ትልቅ የገንዘብ ድጋፍ የሚደረገው ወደፊት በግብፅ በሚዘጋጅ ጉባኤ ላይ እንደሆነም ዘገባው ጠቅሷል። ሆኖም የአውሮፓ ሕብረት ስብሰባ ትኩረት የሚሆነው በወደመቹ ጋዛ አስተዳደር ላይ መሆኑ የተነገረ ሲሆን የአውሮፓ ሕብረት የተወሰኑ የዌስትባንክ ግዛቶችን የሚያስተዳድረው የፍልስጤም አስተዳደር ጥልቅ መሻሻዎችን ካደረገ በኋላ ጋዛን ማስተዳደር እንደሚችል ተስፋ ተጥሏል። ነገር ግን አሜሪካ የፍልስጤም ማስተዳደር መጀመሪያ ማሻሻዎችን እንዲያደርግ የሚጠይቅ ሲሆን እስራኤል በበኩሏ የፍልስጤም አስተዳደር ወደፊት በጋዛ ውስጥ ምንም አይነት ሚና እንዳይኖረው ሙሉ በሙሉ ጉድቅ አድርጋለች። የአውሮፓ ህብረት ለፍልስጤም ማስተዳደር ትልቁን የገንዘብ ድጋፍ አድራጊ ነው። ህብረቱ በአጭር ጊዜ ውስጥ ጋዛን የሚጠብቁ ሦስት ሺህ የፍልስጤም ፖሊሶችን ለማሰልጠን ያቀደ ሲሆን ይህ ቁጥር ቀስ በቀስ የፍልስጤም ንግዛት ለመጠበቅ ወደሚያስፈልገው አስራ ሦስት ሺህ መኮንኖች ከፍ እንዲል ታሳቢ ተደርገዋል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኤል ባሮት ለዚህ ተልእኮ አንድ መቶ የፈረንሳይ ፖሊሶች ለመላክ ቃል ገብተዋል። የአውሮፓ ህብረት ዋና ዲፕሎማት ካጃካላስ ፍልስጤማውያን ሂደቱን መምራትና ለጋዛ የፖሊስ ኃይል የመገንባት ባለቤትነት መውሰድ እንዳለባቸው አሳስበዋል። የሰባቱ አባል ሀገራት ጥምረት በፖሊሶች ስልጠና እነሱን ለመርዳት ዝግጁ እንደሚሆንም ዲፕሎማቱ ካጃካላስ ተናግረዋል። ስማቸው በይፋ እንዳይጠቀስ የፈለጉ አንድ የአውሮፓ ህብረት የውጭ ጉዳይ አገልግሎት ከፍተኛ ባለሥልጣን ገለጹት። ህብረቱም ቅደም ሲል በፍልስጤም አስተዳደር ደሞዝ ይከፈላቸው ከነበሩ ወደ ሰባት ሺህ ከሚጠጉ የጋዛ ፖሊሶች መካከል ምን ምለው ለማሰልጠን ተስፋ አድርጓል። ህብረቱ ይህንን የሥልጠና ፕሮግራም ለማስተናገድ ከጋዛ ጎረቤት ሀገራት ጋር ውይይት እያደረግን ነው። የአሜሪካ ዕቅድ የእስራኤል ጦር ቀስ በቀስ የጋዛን ግዛት እየለቀቀ ሲሄድ እነዚህ የፖሊስ ኃይሎችና ዓለም አቀፍ የማረጋጋ ኃይል በቅንጅት እንዲረከቡ የሚጠይቅ ነው። የአውሮፓ ህብረት፣ በደቡብ እስራኤል በሚገኘውና ይህንን የሰላም እቅድ በሚቆጣጠረው በአሜሪካ የሚመራ የሲቪል ወታደራዊ እዝ ማዕከል ውስጥ አነስተኛ ቁጥር ያላቸው ዲፕሎማቶችና ወታደራዊ መኮንኖች አሉት። ህብረቱም ገና ወደፊት በሚዋቀረውና በተባበሩት መንግስታት ድጋፍ በሚኖረው የሰላም ቦርድ ውስጥ አባልነትን ይፈልጋል። እቅዱ ለዚህ ቦርድ በጋዛ ላይ የመጨረሻውን ስልጣን የሚሰጠው ሲሆን፣ የዕለት ተዕለት የሲቪል አገልግሎቱን ደግሞ ብቃት ያላቸው ፍልስጤማውያን የቴክኖክራቶች ኮሚቴ እንዲመሩት ያደርጋል። የአውሮፓ ህብረት የኮሚቴ በአብዛኛው በፍልስጤሙ ፕሬዚዳንት ማህሙድ አባስ ከሚመራው የፍልስጤም አስተዳደር መንግስት የተወጣጣ እንዲሆን ይፈልጋል። ነገር ግን የዘጠና ዓመቱ አባስ በዌስት ባንክ ትንንሽ ቦታዎች ላይ አምባገነናዊ የስልጣን ቢኖራቸውም በእስራኤል ጫና ከጊዜ ወደ ጊዜ እየተገለሉና እየተዳከሙ የመጡ በፍልስጤማውያን ዘንድም ተቀባይነታቸው የጠፋና በድህረ ጦርነት ጋዛ ውስጥ የመናገር ዕድል ለማግኘት እየተፍጨረጨሩ ያሉ መሪ ናቸው። የፍልስጤም ጠቅላይ ሚኒስትር መሐመድ ሙስጣፋ በበኩላቸው ሁለቱም ግዛቶች በአንድ ህጋዊ መንግስት፣ በአንድ ህግና በአንድ አስተዳደር ስር መልሶ ማዋሃድ መፈክር ብቻ አይደለም ሲሉ ተደምጠዋል። አክለውም ይህ ለቀጣይ መረጋጋትና ተጠያቂነት ላለ አስተዳደር ብቸኛው ተግባራዊ መንገድ ነው ብለዋል። ጠቅላይ ሚኒስትሩ አያይዘውም እስራኤል በጋዛ ላደረሰችው ውድመት ሙሉ በሙሉ ባይሆንም እንኳን ጉልህ የሆነ ካሳ እንድትከፍልና ለመልሶ ግንባታው ጥረት አስተዋጽኦ እንድታደርግ ጥሪ አቅርበዋል። ሰኞ እለት በተባበሩት መንግሥታት ጸጥታው ምክር ቤት ጸደቀው የአሜሪካ የሰላም እቅድ እስራኤል ጦር በአሁኑ ጊዜ እያዘው የጋዛ ግዛት ቀስ በቀስ ለቆ እንዲወጣ ይጠይቃል። በእቅዱ መሠረት ቦታው በሰለጠኑ የፍልስጤን ፖሊስ መኮንኖችና በዓለም አቀፍ ሕግ ማረጋጋት ኃይል ቅንጅት ይተካል የሚል እንደሆነ ይታወቃል። በሌላ በኩል ዓለም አቀፉ ማህበረሰብ በዌስት ባንክ በፍልስጤም መሀል የሚፈጸመውን የሰፋሪ ጥቃት እንድትቆጣጠር በእስራኤል ላይ ጫና እያሳደረ ባለበት በሆነ ወቅት እስራኤል በዌስት ባንክ የሚገኙ ታሪካዊ ስፍራዎችን ለመቀራመት ማቀዷና ሰፋሪዎችም በአዲስ የሰፈራ ጣቢያ መመስረታቸውን የሚያጋልጡ መረጃዎች ወጥተዋል። ሐሙስ ዕለት በአሶሼትድ ፕሬስ እጅ የገባው የመንግስት ሰነድ እንደሚያመላክተው የእስራኤል ኬ ሲቪል አስተዳደር በዌስት ባንክ የሚገኘውና ሰባስቲያ ተብሎ የሚጠራውን ትልቅ የአርኪኦሎጂ ቅርስ ስፍራ በከፊል ለመውረስ አስበዋል። የሰፈራ ግንባታውን የሚቃወሙና ታማኝ መረጃዎችን በማውጣት የሚታወቀው ቢስነ የተሰኘው ተቋም የቦታ ወደ 1800 ድናም ወይም 182 ሄክታር እንደሚጠጋ ገልጾ ይህ እስራኤል በአርኪኦሎጂ ጠቀሜታ ስም በዌስት ባንክ የፈጸመችው ትልቁ የመሬት መቀራመት ነው ሲል ጉዳዩን ገልጾታል። ይህ በእንዲህ እንዳለ እስራኤል ሰፋሪዎች በቤትሌም አቅራቢያ አዲስና ፈቃድ ያላገኘ ገወጥ የሰፈራ ጣቢያ መመስረታቸውን እየገለጹ መሆኑን ኤፒ በዘገባው አስፍሯል። ይህ አዲስ እንቅስቃሴ የመጣው ማክሰኞ ዕለት በተጨናነቀው የትራፊክ መገናኛ ላይ ፍልስጤማን ታጣቂዎች በሰነዘሩትና አንድ እስራኤል ላይ ተገድሎ ሌሎች ሰው ሰዎች በቆሰሉበት ጥቃት ማግስት ነው። በሌላ በኩል ሀማስ ለጥቃቱ ቀጥተኛ ኃላፊነት ቢወስድም ጥቃቱ የፍልስጤምን ጉዳይ ለማጥፋት ለሚደረገው እንቅስቃሴ ተፈጥሯዊ ምላሽ ነው ማለት የእስራኤል ወረራ ያለምላሽ እንደማይታለፍ ስተዋል። በሰብዓዊ መብት በኩል ሂዩማን ራይትስ ዎች በወጣው ሪፖርት እስራኤል ዘንድሮ ብቻ 32 ፍልስጤማውያንን ከሶስት ዌስት ባንክ የስደተኛ ጣቢያዎች በግዳጅ በማፈናቀል የጦር ወንጀል ፈጽማ እንደሚችል ጠቁሟል። በተመሳሳይ አንድ ፍልስጤማዊ ጠበቃ አንድ ዌስት ባንክ የሰብዓዊ መብት ተሟጋች ታስሮ በሆስፒታል እንደሚገኝ ገልጸዋል። ፒስናው የተሰኘው ተቋም ዳይሬክተር አጌቶ ፍራ እንደገለጹት ደግሞ አዲሱ የሰፈራ ጣቢያ የተመሠረተው ቀደም ሲል የእስራኤል ወታደር የጦር ሰፈር በነበረበት ቦታ ላይ ነው። በማህበራዊ ሚዲያ የተለቀቁ ምስሎች እንደሚያሳዩት ሰፋሪዎች በቦታው ጊዜ ቤቶችን እየሰሩና ቡልዶዘሮችም መሬቱን እያዘጋጁ ይገኛሉ። እስራኤል እንደ አውሮፓውያን አቆጣጠር በ1967 ጦርነት ዌስት ባንክን ምስራቀ ኢየሩሳሌምንና የጋዛን አካባቢዎች ዙሪያ መቆጣጠሯ ይታወቃል። ከዚያን ጊዜ ጀምሮ እስራኤል ከ500,000 በላይ ዜጎቿን በዌስት ባንክ በአብዛኛው ፈቃድ በሌላቸው ሰፈራዎች እንዲሁም 200,000 ተጨማሪ ሰዎችን ደግሞ በአወዛጋቢዋ ምስራቀ ኢየሩሳሌም አስፍራ ትገኛለች ሲል የአሶሼትድ ፕሬስ ዘገባ መላክቷል።